የሰላም የብዙ ነገር መገለጫ ነው እና በመንፈሳዊ ነገር ቦታ ስላለው ብቻ ልገመ ይፈልጋል። አጨምር ሞር አንደርስታንዲንግ ከሆናለሁ ለልጄ የጂም የስድስት ወር ሜምበርሺፕ ከፍለለታለሁ። አጨምርበት ፐርፌክት ተመርቅ ያለው አዲስ ቢዝነስ ላውን ስላደርግ ነው

ማድረግ ያለብኝ ነገርን የማደርግ፣ ጓደኞቼን የምወድ፣ ቤተሰቦቼን የምወድ፣ እግዚአብሔርን የምወድ ማከበርና የምፈራ ወጣት ነኝ። እኔ ወንድም ልጅ እና ያበደ ጓደኛ ይህ ከስሜ ማሻገር ቤተሰቦችን የምወድ፣ ቤተሰቦችን የማከብር፣ እግዚአብሔርን የምወደው እግዚአብሔርን ፈራ እግዚአብሔር ያለኝ ልጅ ነኝ ያስባሉ።

አይ ምንም የጎደለብኝ ነገር የለም። እንደዚህ ነው ሆነው ነው እንግዲህ እንደልጅ ከወላጅ የጎደለብኝ ነገር የለም። አይ የጎደለብኝ ነገር አለብኝ አላሰብም። ምን ቀይሬ ምለው ለውጭ የማደርገው ነገር ያለ አይመስለኝም። ሀብታም ቢሆን አብሳይቲን የምከፍትበት መንገድ ፈልጋለሁ። አንደኛ ሁለተኛ ደግሞ የሆነ ቻሪቲ ነገር መክፈት ፈልጋለሁ። እስፔሻሊ ይሄንን ብዙ ለጣም ለትንሽ ሰዎች ብቻ ነው ተናግሬ የማውቀው፣ ግን አንድ የማስበው መክፈት የሚፈልገው ነገር አለ። ሲሳካልኝ ታዩታላችሁ። ሀብታም ስሆን እሱን ማሳካት እፈልጋለሁ። አሁንም ረክቻለሁ። ሀብታም በሆን ያው ቻሪቲ ግድ ነው፣ በጣም ግድ ነው ቻሪቲ። የሚገርም መኪና ራሴ እገዛለሁ እና በጣም በጣም ሳቲስፋይድ ነው መሆኑ። ሀብታምነት አይደለም የሚያረከኝ ሀብታም ሆኜ ላይክ ለቻለም የሆነ ነገር ብሰጥ ለቻሪቲ ሊሆን ይችላል እንደዚህ ነገር ብሰጥ በጣም እረካለሁ። ያሰብኳቸው ነገሮች በሙሉ እንዲሳኩ እኔ እስከ ጥግ ለሚድረስ ቃል ገብቻለሁ። አሁን ካለሁበት የተሻለ ሰው መሆን ለአዲሱ ዓመት። በዚህ ዓመት ዶሮ ይሰራ የሚገርም ዶሮ እንዲሰራ እረዳቸዋለሁ። በአሁኑ በደንብ አጠናለሁ። በደንብ ማጠናው ለጥሩ ውጤት ብቻ ሲሆን፣ የጥናት ስኪሌን ለማዳበር በደንብ አጠናለሁ። ጂሙ ላይ በደንብ አተኩር ይቀጥላለሁ። አንደኛ ነገር ንጭ ንጭ ምናምን ማቆም ላይ ከቤተሰቦች ጋር ምናምን ብዙ ጊዜ እሱን የሚያጣለኝ እና ሁለተኛው ነገር ደግሞ በሃይኖት ላይ በደንብ መስፈር። አሁን ብዙ ሰንበት አለ ቅበት ስላልሆነ በደንብ ብዙ መሄድ እፈልጋለሁ። ለሁሉም ነገር መልስ መፈለግ አለብን ብዬ አላምንም። ለምን የሚያምላቸው ጥያቄዎች በሙሉ

ስልኩ ብዙ ችግር የለው፣ ግን አካውንት ይሰዱት። ምክንያቱም ምንም ብር የለኝም፣ ሀያ ስድስት ብር ሀያ ስድስት ሳንቲም ላይ ያላት ይሰዱት። በቢግን ስልኩ ይሰዱት፣ ምክንያቱም ጥሩ ጥሩ ጌም ጭኖልኝ ጥሩ ጥሩ ስኮር ይሰጠኛል። ማክሰስ ያልኩት ከእነቴ ብቻ ከእነ ማሚ ከእነ አባም ደብቆ መስጠኝ አባቴ የምሆን እድል ቢኖረኝ ስፖርት

አስተሳሰብ ነው እና ለክ ለቤተሰቦች ያለኝን ለእግዚአብሔር ያለኝን በጣም በደም እኔ እኔ በጣም እንዴት ደግሞ ምን አውቃለሁ። እንደምትወደኝ እርግጠኛ አይደለም። ማማሉ ከኔ ነው። ከጣጭ መኪና ተጋጭታ ሲነዳ ነው የሚታሰረው እሱ በጣም ነው የሚፈጥነው። ታይስ በጣም ትግስተኛ ስለሆነ የሆነ ቀን ላይ ንዴቱ ፈንድቶበት የሚታሰር ይመስለናል። ታይታይ እኔ እንጃ እስር ቤት ቢገባ ፖሊስ ሆኖ ነው የሰው ልብ ሰርቆ። እስማማለሁ።